የረጅም ጊዜ ትውውቅ ነው አሉን። አብረን ያደግ ነው። የሀይቋ ንግሥት ደብረ ዘይት ቢሾፍቱ መገኛቸው ናት። ስፖርት መሰረታቸው ነው። ብዙ ነገር ነው ያጣል ካለችበት ሩም ላዳ ይዘው ይደው እኛ ኮ ላዳ አለን። እንዴት እንቢ ትለኛለች? ይዛ ፈጣሪ። የሳቅ ጨዋታቸው ነገር ጥርስ አያስከድንም። ህይወትን ባመጣጧ ልክ ኖሮ ፍቅርን በብዙ አትርፈዋል። ልንተዋወቃችሁ ጓጓን። ስሜ ዮናታን ተስፋ ይባላል። በቅጽል ስሜ ደሞ አሹ ይባላል። ሰፈር ስሜ ደሞ ወዳት። ባለቤት በእምነት ትባላለች። ምስቴ አንድ ልጅ አለች። ወንጌል ዮናታን ትባላለች። አስቻሉ ታደሰ ኃይሌ ይሱስ ብርሃኑ እባላለሁ በቅጽል ስሜ ደግሞ አቡላ እባላለሁ። ባለትዳርና የሁለት ልጆች አባት ነኝ። ትውቃችሁ መቼ ጀመረ? ያው ጓደኝነታችን ከልጅነት ጀምሮ አብረን ያደግ ነው። ኳስ እንጫወት ከፕሮጀክት ጀምሮ ብዙ መስራች ተረፈ ነጋሽ ይባላል። በጣም ብዙ መስዋዕት የከፈለልን አሰልጣኝ ነው። በቃ በኳስ ነው እኛ ህይወታችንን እንዳለ እስካሁን ድረስ የቆየ ነው። እና ከልጅነት ጀምሮ ሆኖ በኋላ ከፍ ያለ ስንመጣ ሁላችን በተለያየ ክለብ ውስጥ ተጫውተናል። ግንኙነታችን እስካሁን እንደዚህ የቀጠለ ነው። አባ ሲመጣ ትንሽ ሲነካ አይቷል። እንደ ሮል የሚገረበታት ነገር የሮል እንዶ ፍለፍታ ነው የጎን ነው የሚከባል ነገር እንደ አያ አመር ላይ ከባሪ ስንጀምር ያው አቡላን አባንም የምንለው አባ የምንልበት ኬዝ ደግሞ ያው በፍቅር የመጣ ነው። እና ያን ስንጀምር ከአባ ስንጀምር እሱ ይለያል ከእኛ። በቃ ወጣ ያለ ባህሪ፣ የተረጋጋ ባህሪ ረጋ ያለ ነው። በጣም መካሪያችን ነው። ያስተው ከእኛ ስልሽ የሆነ ስቴፕ ደስ የሚል ነገር አለው። ደስ የሚል ነገር አለው። አፍቃሪ ነው። በጣም ያፈቅራል። በፍቅር እንግዲህ አያልቅበት ፍቅር። አዎ አቡላ አፍቃሪ ነው። ፍቅር ያመጣብን አቡላ ነው። እና ለእሱ ፍቅር ብዙ መስዋዕት ከፍለናል። ነገሮች ቶሎ አያስቁኝም። ካሳቁኝ ደግሞ በጣም በቃ ከልቤ ነው የምስቀው። ግን ዝምታ መርጣለሁ። ቅን ነው ደስ የሚል ልጅ ነው። በጣም የዋ ልጅ ነው። ዋጋ ይከፍላል ጓደኝነት እና በጣም ጥሩ ልጅ ነው። አሁን አስቻለው ተናጋሪ ነው። ፊት ለፊት ተናጋሪ ነው። የሚረዳው ምናልባት እኛ ጓደኞቹ እንረዳዋለን። ፊትለፊት ነው የምናገረው። በቃ ካጠፋ አጠፋ ነው። ከእንደዚህ ከደዚህ ካልክ እንደዚህ ነው አሁን እኔ ጋር ሚስጥር ብሎ ከነገሩኝ እኔ ጋር ምንም መደበቅ አያስፈልግም። እንደዚህ አይነት ነገር የለም። እኔ ጋር እንደዚህ ሚስጥር ነው እንደዚህ ምናምን ካሉኝ በቃ አሹ እንደዚህ ተብላል። አንተ እንደዚህ እንደዚህ ለምን አደረግህ? እንደዚህ አደረግህ ምናምን ነገር ነው የምልህ። ይህ ባህሪዬ አሁንም ድረስ እንደዛው ነው። አበሉ ተነሳበት። እዚህ ጋር ያወራኩ እንዳድሪት ነው የምልህ ለመጀመሪያ ጊዜ ታኬታ አድርጌ እና በሰም ነው የተወለወለው እንትም እና ነበርካ አፎርክ 200 ናዝሬት 2016 ነው 96 ሊጀመር ተነ በነገራችን ላይ የኔ ባህሪ ያው ታውቀዋለህ፣ ያው መቀባጠል ያለ አልተውክም። አሁንም እንደዛው ነኝ። እግዚአብሔር ይመስገን። ጮክ ብሎ የሚያወራው ምስጢር አያውቅም። ሌላ እሱ እስከ መስማት በጣም ይጮዋል። ቀስ ብሎ ማውራት አይችልም። በቃ ምንም አይነት ነገር ቀስበልካሹ ይብስበታል እና ያ ነገሩ በጣም ያዝናናናል ግን አስቻሉ የፈለገ ነገር ቢናገር ማንም በሱቅ ማየት ነው? ከሁላችንም ደግሞ ቀድሞ አንድ ነገር ችግር ቢደርስ ቀድሞ የሚደርሰው እሱ ነው አሹ አብዛኛውን በመሳቅ ነው በትችት ነው ነገር በመቆርቆር አሹ አብዛኛውን ጊዜ የሆነ ነገር አውርቶ ራሱ አውርተው ራሱ የሚዘቀው ነገር አለ ምናልባት ጸጉርሽ ላይ የሆነች ነገር ካየ በዛ ዝም ብሎ ሊስቅ ይችላል። በቃ ቀኑን ሊስቅ ይችላል። እኔ ጨዋታ እወዳለሁ መጫወት ምናምን ደስ ይለኛል መሳቅ ደስ ይለኛል። ስለዚህ ቁጭ ብለን ምናምን ነገር አንዱ አንዱ ሲተች እንስስቅ። ድንገት አንደኛው ሊናደድ ይችላል፣ ግን በቃ ከልቤ ደስ ብሎ ነው የምስቀው ምናምን እኔ ሁለት ክፍል ስለሆነ ታይቻለ አውቄ አውቄ ታየው ትቻ ትቻቸው ያልኳት ነው ትልቁ ቤት ከዛ በአውቂ እና ግን የአሹ ሚሞሪን ይገርመኛል። በጣም በልጅነት ያደረግነው በልጅነት ፕሮጀክት ኳስ፣ እንዲህ እኛ ታላላቆች ኳስ ሲጫወቱ ኳስ እንጠብቃለን የኛ ፕሮጀክት፣ እና ያን ያየውን ተጫዋች ያስታውሳል። እኔ ግን እኔ እንጃ እንዴት እንደሆነ አላውቅም፣ ቶሎ ቶሎ ነው የምረሳው። ግን መርሳሴን ግን እወደዋለሁ በጣም በነገራችን ላይ ይሄ ባህሪ ነው ያፋቀረ፣ የሁላችንም ባህሪ፣ ተቻችለን የምንኖረው እስከ ዛሬ ስንኖር ማንን ማንንም አስቀይመው ያውቅ ከዚኛው አንግል እዛኛው አንግል የሮጠበት መጨረሻ መሀል ሜዳ ላይ ያገኘው ደክሞ ደክሞት ከዛ በኋላ አራ አረ እባካችሁ አገላግሉኝ ሊገለኝ ነው። እሱ ደግሞ በጣም በፊት ከእንትን ስለመጣ ጉልበት ነበረ። ከገጠር ነው የመጡት። አይ ም ከገጠር ነው የመጡት። ከየት ከተማ አለ። በምን ያክል የጊዜ ልዩነት ትገናኛላችሁ? እንዴት ስታሳልፋላችሁ? እረፍት ባለን ጊዜ ሳብ እንገናኛለን። ብዙ ጊዜ የምናሳልፈው ስንገናኝ በስፖርት ሕይወት ውስጥ ነው። በፊት በነበረን ሕይወት ውስጥ ነው የምንቀጥለው ሌላ ነገር ውስጥ አናሳልፍም። ትሬኒንግ እንሰራለን አብረን እናሳልፋለን። ኳስ ወይ በማየት ወይ ኳስ በመጫወት እንደዚህ ደሞ ሻይ ቡና ምናምን ነገር እንላለን። ዋናም ስንሄድ፣ ሆራም ስንሄድ፣ የትም ቦታ ስንሄድ አብረን ነው እና ጊዜያችንን የምናሳልፈው ከተገናኘን የሆነ በስፖርት ነው እና ወይ አንዳችን አንዳችን ለአንዳችን የሆነ የገጠሙን ነገር እያወራን ብዙ ጊዜ ፈን የምናደርገው በዛ ነው። ማናወረው ነገር ማንስቀው ነገር የድሮን እያነሳ ነው።

በቃ እኛ ከተገናኘን መሳቅ ነው እንጂ ሌላ ክፋት ወይ ደግሞ ስለሌላ ሰው ስለ ማውራት ወይ ምናምን ነገር የለም። ከተገናኘን በቃ እርስ በርሳ ያለፈውን ነገር ደጋግመን ነው የምንስቅበት። ደጋግመን በቃ የድሮ ነገራችን እያነሳን ነው በጣም አብረን እናሳልፋለን። ከዛ ይበልጥ ደግሞ በጣም ብዙ የምንደጋገፈው ነገር አለ እንደዚሁ ስንገናኝ እንደዚሁ በቃ ምን ሆናል በጣም በቃ እስቲል ነው ይሄ ነገር አለ አሁንም ድረስ እንዴ፣ ቢያንስ የሆነ ችግር ቢደርስብሽ የሆነ ነገር ለኔ ነው ለኔ ወይ ለሱ እሱ ለኔ። ከዛ ውጪ የምንማከረው እንደዛ ነው። ሁሌ ግን ስንገናኝ እንደ አዲስ ነው የሚሆንብኝ። ይገርመኛል ከነሱ ጋር ሲሆን የሚሰማኝ ስሜት በጣም የተለየ ነው። ለኛ ደስታ ነው ማለት ተሳስቀን አብረን ተጫውተን በደስታ ነው የምናሳልፈው። ና በጣም ጥሩ የሆነ ግንኙነት ሪሌሽን ያለ ነው። ከልጅነት እዚህ ያደረሳችሁ መዋደድ እስከ ሽምግልና የሚከተላችሁ ለማንኛችሁ ትዳር ነው ዋጋ የተከፈለው። ከቤተሰቦቼ ጋር ብሬ ብዙ ጊዜ አላሳልፍም። የሚኖረኝ ጊዜ ክረምት ላይ ነው። ያችን ክረምቷን ጊዜ ደግሞ ምናልባት ወይ 15 ቀን ወይ አንድ ወር ባሳልፍ ነው ግን እኔ ጓደኞቼ እንደ ወንድም ናቸው፣ ማለት ለኔ ብዙ ነገሬ ናቸው። እኔ ሳልኖር የኔን ክፍተት ሸፍኖ ብዙ ነገር የሚያደርጉልኝ እነሱ ናቸው። በጓደኝነትም አይገለጽም፣ ማለት እንደ ወንድም ነው። በጣም እንግባባለን፣ በብዙ ነገር እንረዳዳለን። ለምሳሌ እኔ ሚስቴን ያገኘዋት በኳስ ጨዋታ ነው። ለኳስ በሄድኩበት ጊዜ ነው። ግን እኔ እሷን ሳገኝ አጠገቡ አልነበርኩኝም ማለት በእሱ የዛ ሰዓት ዳሽን ነበር የሚጫወተው። እዛ ያገኛትን ቤቲ ትባላለች፣ በጣም ጥሩ ልጅ ነች፣ መልካም ሴት ነች። ከእሷ ጋር በፍቅር እያሉ ከዛ በኋላ እንደ ድንገት የአንድ የውጭ ዜጋ ይዟት ሌላ ሀገር ሊሄድ ነበር እና ቤተሰብ ያንን ነበር የሚያውቀው። ከዛ ሆቴል አርፎ አዲስ አበባ እዛ እሱ እንደድንገት ያ ቲኬቱ ምናምን ነገር ለማስተካከል አንዳንድ ነገሮች ለማስተካከል ሌላ ቦታ ሲሄድ እኔ ዝሳት አልነበርኩም። አንድ በጣም የምንወደው ደግሞ ሌላ ጓደኛ ወንድማችን አለ ሚኪ ይባል። እሱና ከ ካለ ኢየሱስ ወይ ካቡላ ወንድም ጋር ሆነው በላዳ ካለችበት ሩም ላዳ ይዘው ሄደው ፊልም በዩ። እነሱ በጣም ፊልም በቃ እነሱ ፊልም ታሪኩ ፊልም እንደ ፊልም ነውና ይዟት ነው ወደ ሞጆ ምናምን ነገር በላዳ ኮንትራት ይዟት ሄዱ። ከዛ የውጭ ዜጋ ሲሄድ ቤቱ ባዶን ያገኛል። ለጓደኛችሁ ፍቅር ያደረጋችሁት ቢሆንም በወቅቱ እንደ ጥፋት ተቆጥሮ ተጠያቂ የምትሆኑበት ሁኔታ አልገጠማችሁም? ተፋቅረዋል። ዋጋም እሷ ከፈለች። ማለት ውጭ ከመሄድ ለመወደው ለማፈቅሮ አብሬ መኖር ይሻለኛል ብላ የሷም ፍቃደኝነት ስለሚጠይቅ እሷን ፈቅዳ ስለምትወደው ያን ዋጋ ከፍለን ይዘናት መጣል። እና ያን ያህል እንደዚያ ያን ያል ነው ዋጋ ይከፈል ነው። አብሶ ደግሞ እዚህ ሲመጣ በጣም ተንከባክበናታል። ብቸኝነት እንዳይሰማት እሱ እዛ ስለሚጫወት እውነት ለመናገር በጣም ነበር የሚንከባከቧት። አንዱ ለምሳሌ ወኪዟት ይወጣል። አንዱ እሱ ወኪዟ ሲወጣ አንደኛው ቤት ያጸዳል፣ አሹም በፊልዱ ይሰራል። ብቻ ስራ አናጣም እዛ ጋር ከመጣ የሆነ ነገር ወይ ቃም ያጠባለ ምንም ይላል በቃ የሚያስፈልጋት ነገር፣ እንደ ልጅ ነው ሮጦ የሚሄዱት። ሱቅም ስትልካቸው እንደ ልጅ ነው ሮጦ የሚሄዱት። እና ቤቴም እራሱ ፋስት ፉድ የሶስት ደቂቃ ምግብ በጣም ስትሰራ ጎበዝ ነች። ቤቴ ጋር ሂድና እስቲ ራበኝ በል። ምኑን ከምኑን ሰርታ እንደምታመጣው አላውቅም፣ ብቻ የሆነ የመሰለ ነገር አጣቀፈ ትዝ ይለህ ትዝ ይለህ ትዝ ይለህ። ደግሞ ለየት ለየት አራሞኛል። አዎ ወይኔ ወይኔ ወይኔ። አንድ የሆነ አውቃ የምታደርገው ነገር አለ። ትዝ ይለሃል አለ። ፈታ እያለ ነው ወተን፣ በቃ ፈታ አሪፍ ሙድ ውስጥ ነን። እና መጣ ያ ማንም ተጠራው እንኳን መጣለና፣ አሪፍ ጨዋታ እየተጫወተ ይመስለኛል ይላል። ይመስለኛል እኔ እና እሱ ታውቃለህ። እዛም ማለት ሁለታችሁም ትወዳት ነበር? አዎ እንጨቃጨቅልሀለን። ምንም ማለትችም እኮ እየተጫወተች ያለ ሴትዮ። አባ ቆረጠኝ፣ ቆረጠ አባ ጨነቀ። ወደ ቤት ሄዱ፣ ወደ ቤት ይሄዱ ለዚህ እኮ ስጋ እንዳያሞራ እኮ ነው ሁለቱ አዎ ለደሙ እንትን ይላል ሰው ለእንግዳም ለእንግድነት ሊመጣ ይችላል ቤተሰብ ጥየቃ ሊመጣ ይችላል እነሱ ቤተሰብ ጥየቃው ወደ ፍቅር ይቀየራል እና በጣም ይገርመኛል የሆነውን ነገር እኮ ለቤቲ ነው የምናወራው እግዚአብሔርን ጠዋት እስኪ ነገ አሹ በተለይ አዎ በጣም ነው በጣም ይገርመኛል ማታ የሆነውን በቃ ተበሳጨ ምንም ማለት የብሶት መድረክ ነበረች ቤትዬ። እኔ እንደው የሚገርምሽ ከነሱ ጋር ካሳለፍኩት ይልቅ ከሷ ጋር ያሳለፉት ብዙ ነገሮች አሉ፣ ገጠመኞች ምናምን ነገርና በጣም ብዙ እንደ ኢቭን አብዛኛውን ጊዜ ቤትዬ ከኛ ጋር ነው ያሳለፈች። ያው ልጄ ከተወለደም በኋላ እኔ ብዙ ጊዜ እንደነገርኩሽ አልኖርም እና በጣም ፈተና የነበረበት በጣም ከባዱ ጊዜ ደግሞ ያ ጊዜ ነው እንደነገርኩሽ ብቻዋን ነበረች። ማንም በዙሪያው አልነበረም። የነበሩት እነሱ ናቸው እና ልጄ ቢታመም ሮጦ የሚደርሱት እነሱ ናቸው። የሆነ ነገር ቢያስፈልገው ሕክምና ለመሄድ ብታስብ በቃ እነሱ አንዱ ባይመቸው አንዱ፣ አንዱ ባይመቸው አንዱ እና ኖሯቸው አይደለም ግን ካላቸው ነገር ላይ በቃ ይዘው ይመጣሉ የሚገርምሽ ነገር እና እኔ እንጃ ለእነሱ አደረግኩ ምለው ነገር የለኝም። እነሱ ያደረጉልኝ ነገር ይበልጣል እና በቃ እኔ ልጆቼም ሆነ ትዳሬ ትዳሬ እስካሁን ድረስ የመቀጠሉ ሚስጥር እነሱ ናቸው። አይ አንድ ቀን ሀይለ እየሱስ ብዬ ሳልጠራ እኮ አረጀ ማንንም ትለው ሆነ ሀይለ እየሱስ ብዬ ጠርቼው አላውቅም። አባ ነው በቃ እድሜ ለአንቺ። ስሙ አይደል እንዴት አደም ይችላል? አባ የተባለበት ያኔ ራሱ ፕሮጀክት ስንጮት ታክር ሲወረድበት አማ እእ ታ አርገውነ የሚቀጥለው ከአደባባይ አለን እስከ ሚካኤል በር እየተንከባለለነው ትንሽ ነካሴ ያደረጉት በልጅነት ብሎም በወጣትነት አሁን እስካላችሁበት ጊዜ ድረስ ተጋጭታችሁ ወይም ሊያለያየን የሚችል ሁኔታ ገጥሞን ያውቃል ትላላችሁ? እኛ መሀል በጣም ከሚገርመኝ ነገር ይሄ ለምሳሌ አንድን ሰው ማስቀየም ደረጃ ላይ ማለት ነው ማንም ገብቶ አሄድም ከልጅነታችን ጀምሮ የነበረ ግንኙነት ጓደኝነት ስለነበረ እንደዚህ ሊያለያየ የሚችል ነገር ምናም አላስተውስም። የለም መጥፎ ተብሎ የወጣ ነገር እኛን ሊያለያየን የሚችል ነገር አለ ብዬ እስካሁን ድረስ አላስብም። አልገጠመንም። ወደፊትም አይግጠማችሁ። የማይጠገቡ ጨዋታዎቻችሁን እንስማ። ዋንጫ በልተን ጥሎ ማለፍ በልተን ያሸናፊዎች አሸናፊ ጊዜ ቀበሌ አንዶች ደርሰን የዛ

ኳስ በምንጫወትበት ሰዓት ከሜዳ አይጠፉም ነበረ። በዛን ሰዓት በእድሜያቸው ትንሽ ገፋ ያሉ ናቸው፣ ግን የደብረ ዘይት ሰው የሾፍቱ ሰው የማያውቃቸው የለም። ጋሽ ታደሰን በጣም ስፖርት ወዳድ ናቸው። በኳስ ውስጥ በጣም ስሜት ያላቸው፣ በጣም ጥሩ ለኳስ ፍቅር ነው የነበራቸው ሰው ናቸውና ከኛ ፕሮጀክታ በጣም አብሮ የለፋ ፋዘር ነው ያለኝ። ስፖርት ላይ በጣም ምርጥ አቋም። በቃ ጋሽታ ማንም ከተማው ያውቀዋል። ጋሽታ ይባላል ና ትልቁ ያወረሰኝ ነገር ፋዘር ስፖርት ጤናዬን ነው። በቃ በእውነት ጤናዬን ያወረሰኝ በጣም እድሜ ልክ የማወራው ነገር ጤናዬን ያወረሰኝ ፋዘር። እሳቸው ሲሞቱ የከበደን ሜዳ ስንሄድ በፊት የምናገኛቸው በፊት አይዟቹ የሚሉን በቃ ስናጣቸው፣ በቃ ያው የልጅነት ልብ ነበረ እና ልባቸው ለተወሰነ ጊዜ በቃ ትሬኒንግ መስራት ምናምን ከብዶን ነበረ በጣም አሰልጣኝ ተራፋሽ እንደ ተረፋሽ ነገር ከሞተ በኋላ እዛ ጋር ብዙ ነገር ነው ያጣነው። የሆነ የምናድግበት ተስፋ የምናይበት ጊዜ ነበረ። ያ ጊዜ ለእኔ አሁን በጣም የሚከብድ ጊዜ ነው። አባቴ እንኳን ሞቶ እንደዛ ቢያንስ አላዘንኩም። ተራ የሞተ ጊዜ አሰልጣኛችን ያረፈ ጊዜ በጣም እዛ ሰዓት ለኛ ትልቅ ዱብዳ ነበርና እሱ ቢኖር ስቲል እስካሁን ስቲል ቢኖር ከዛ በኳስም ትልቅ ቦታ እንደርሳለን ብለን እናስባለን። እንደዚህም እንደዚህ ማነው ማለት በኳስ ህይወት ውስጥ እንደዛው እንቀጥላለን ምናስብ ግን የሱ መሞት የሱ ማረፍ ትንሽ ውስጣችንን ጎድቶን ነበር በፊት የሱ ጊዜ በጣም ተስፋ የምናየበት ተስፋ ይሰጠን በጣም አሪፍ ነበረ በጥሩ ነገር ስላሳደገን በፍቅር ነው ያሳደገን በቃ እየመከረ እንዳባተ ምንም እያነ የሚገርም ጥሩ ቡድን ነበረን በጣም በቀጅጅት በኳስ ምናምን አብረን ያሳለፍነው የባለውለታችሁን ነብስ ይማር ህይወት እንግዲህ ደስታና ሐዘን የሚፈራረቁባት ጉዞ ናት። የኳስ ሜዳ ትዝታችሁን እንቀጥል። አንዴ ምን ሆነ መሰለሽ? ከሁላችንም ትንሽ ጉልቤ ነው ተመሰከረለት። ለጉልበተኛም ጉልበተኛ ነው እና አንድ ተገኑ የሚባል አንበሎኛ አንበለነቷን አትርሳ። የሁላችንም አንበል ነበር ያኔ። አሰራችን እንደዚህ ምናምን በጣም ብዙ ነገር እሱ ነው እና ሁላችንም ደግሞ ማለት ነው ያኛው በጣም ግዙፍ ነው ከዛች ተሳፈጠችው ማለት ነው። እና የደረሰው እንደምትያዝልኝ አይ ታው ቢባል ቢሰራ ከዛ ጀምሮ ከዛ ያ ማን ያቁመው ሜዳው፣ ምንም ነገር የለም አርባሮቱ ደከሙ መጨረሻ ላይ በቃ። ከእናንተ ታሪክ ሌሎች ምን ይማሩ? ከኛውን ብዙ ነገር መማር ይቻላል። በቃ ሁሉም ጓደኞቼ በቃ እንደራሳቸው ነው የሚያዩ፣ እኔም ደግሞ እንደራሴ ነው የሚያያቸው። ማን ምን እንደሚፈልግ እንታወቃለን፣ ማን ምን አይነት ባህሪ እንዳለው እንታወቃለን? ጥርስ የማያስከድኑ ጨዋታዎቻችሁ ምስክር ናቸው። ሙሉ ስሙ ነው ያባቱ ስሙ ነው እንጂ አልኮረጅም። ሙሉ ነው ኮረጆ። ከዛ በኋላ አንዱ ምን አለው፣ አንተ ፎራ ወጣ። አሁን እኮ ፎራ አንድ አለኝ ብለን እኔ በጣም ነው የምወዳቸው። እውነት ለመናገር እነሱ ሲኖሩ የሚሰማኝ ስሜት ከኔ አልፎ ሚስቴ በቃ ታውቃለች ይሄንን። እና ለእኔ በጣም ነው የሚጠነቀቁት። የሚገርምሽ ነገር በጣም ነው የሚጠነቀቁት፣ ማለት ያከብሩኛል። ቤቲ አቡላ ዛ ማዘርጋ ምናምን ሲሄዱ ሙሉ ቤቱን ነው ሰጥቶ የሚሄደው። ሙሉ ቤቱ ከእንደፈለገን ነው የምንሆነው በቃ ሙሉ ቤቱ ሲመጡ አካባቢ መች እንደሚመጡ ጠይቀን፣ ቀለም አስቀብተን ምናምን በቃ አዲስ ነገር አድርገን ነው የምንጠብቃቸው።

ታመም ኩኩላሊቴ በቃ ፌል አድርጓል ብሎ ብሎ ሄዶ ምን ሆነ ነው ሲመረመር፣ ምንም የለብም። ማታ ምንድነው የበላው ሲባል ቀይ ስር አለ ታስታውሳለህ? ወደም ቁርጭምጭሚቱና ሞትኩ እኮ ነጭ ሽንኩርት የያዘ ልጅ ብቻው ጋ እኔ ጓደኞቼ ተረድተውኝ እስከ ዛሬ የኖሩት ነገር ቢኖር ማህበራዊ ህይወት ላይ ብዙ ጊዜ አልሳተፍም። ያ ደግሞ አንደኛ እንደ ነገርኩሽ ያው የሚያቀኝ ያቀኛል ብዙ ጊዜ ስራዬ በቃ ኳስ ነው እና ክፍለ ሀገር ምናምን ነው እና ሶሻል ላይፍ ላይ የምመጣው ታይም ትንሽ ነው እና ምናልባት ከነሱ ጋር የማሳልፋት ጊዜ በጣም ትንሽ ነች። ለቅሶም ቢኖር በዚህ አጋጣሚ እንደውም ብዙ ሰዎችን ምናልባት አስቀይሜ ሊሆን ይችላል። ምክንያቱም ብዙ ጊዜ ሐዘን፣ ደስታ ምናምን ሲኖር ያው አልሄድም። ያው የማልሄድበት ምክንያት እንሽ እኔ ማለት አፍራለሁ። የሆነ ሰው የተሰበሰበበት ቦታ ብዙ አይመቸኝም፣ ኮንፎርት አይሰጠኝም። እና እንደውም ትንሽ አሁን አሁን ትንሽ ለመልመድ ሞክራለሁ እንጂ ሰው የተሰበሰበበት ቦታ በተለይ እኔ ብቻዬን እዛ ጋር መሄድ ትንሽ ኮንፈርት አይሰጠኝም እና ጓደኞቼ ግን በማስፈልጋቸው ሰዓት ለነሱ አልተገኘሁላቸውም እኔ እንደኔ የማስበው ያንን ነው ምክንያቱም እኔ በፈለግኳቸው ሰዓት አሉ ሁሌም ቢሆን ስልክ ስደውል እነሱ እኔ ሳለላቸው እነሱ አሉ በቤተሰቤ ዙሪያ እና በዚህ አጋጣሚ እነሱንም ተረድታችሁኝ እንደዚህ እኔን አክብራችሁ ስለቆያችሁ ምንም የተለወጠ ነገርም ስላላየሁባችሁ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። እኔ ነኝ በጣም የምረዳችሁ። እኔና ሚስቴ ያለፈውን ነገር በደንብ ነው የምናውቀውና በጣም ነው የማመሰግናችሁ እላለሁ። የምመኝላቸው ፈጣሪ እንግዲህ እግዚአብሔር ኃይል ኢየሱስ እንደዚሁም ደግሞ አቡላን ባለቤቱን ልጆቹን እግዚአብሔር ፈጣሪ ባርክ። ከዚህ በለጠ ሁሉም ሰው አሁን ማስቻለውም እንዳልኩሽ ትዳር ኖሮት የራሱ ሕይወት ኖሮት ልጅ ወልዶ ምናም ሚኪም እንደዛው የራሳቸው ነገር ኖሯቸው የሚያሳርፍ ነገር ኖሯቸው እንዲኖሩ ምኞቴ ነው። የተሻለ ሕይወት የተሻለ ኑሮ እንዲኖሩ ምኞቴ ፍላጎት ነው። አዎ ጓደኞቼ አባም ሁለት ወልደዋል። በልጆ ደስታውን በልጆቹ ሁሌም አይለየም፣ በፍቅር በአንድነት ያኑረን። የሆኒም አሽዬም አንድ ልጅ አለች ቆንጅዬ፣ በእምኒ ባለቤቱ ምርጥ ልጅ በጣም ከነ ቤተሰቦቹ መልካም ነገር እመኝለታለሁ፣ እወደዋለሁ። እኔና ሚካኤልን እንግዲህ ቀጣይ ተዘጋጅተናል፣ መንገድ ላይ ነን ወደ ትዳር። ትችታቸውንም አልቻነውም። ስለዚህ እግዚአብሔር ትልቅ ቦታ ደርስለኝ፣ ይባርካችሁ። በሁሉ ነገር እወዳችኋለሁ ኑሩልኝ በሞቀው መዋደዳችሁ በስኬትና በደስታ ኑሩልን። ፍቅራችንን ለማጋራት ፈቃደኛ ነን ለምትሉን ቤተሰቦቻችን 8228 መልእክት መላኪያ ነው። ቻናል ዋን አንድ ለኛ